ለግሶች ምሳሌ ከቁርአን የምናይ ይሆናል ማለት ነው። የዛሬው ትምህርታችን የሚሆነው ሐምዘቱል ወስል በከስራ የሚነበብበትን መንገድ በፊዕሎች ምሳሌ እናያለን። ኢንሻአላህ በደንብ ተከታተሉ። እንዴት አድርጌ እንደምጽፍም በደንብ አድርጋችሁ ተከታተሉ ማለት ነው። ኢንሻአላህ طيب እና የዛሬው ትምህርታችን የሚሆነው ምንድን ነው? ሚሳሉል አፍዓሊ የፊዕሎች ምሳሌ። ፊዕሎች ማለት ግሶች ማለት ነው፣ በአማርኛ ግሶች ወይም ደግሞ ማሰሪያ አንቀጾች ማለት ነው ማለት ነው። ጠይብ እና ምሳሌ ከቁርአን እናያለን። ጠይብ ምን እንላለን? ኢስተግፊርሁ ትጽፍላችሁ ሃምዘቱል ወስሉን እና እንደዚሁም ደግሞ ሶስተኛውን ፊደል በቀይ አሐረክላችኋለሁ ማለት ነው። ባሳለፍነው ትምህርታችን ላይ ሀምዘቱል ወስል ከግስ ጋራ በሚመጣበት ጊዜ የግሱ ሶስተኛው ፊደል ዶመን ላዚመን ከሆነ ሀምዘቱል ወስሉ በዶማ ይነበባል። እንደዚሁም ደግሞ የግሱ ሶስተኛው ፊደል ዶመን ዓሪዶን ከሆነ ደግሞ ሀምዘት ሎስሉ በከስራ ይነበባል ብለን ተምረናል። ዛሬ ደግሞ ሀምዘት ሎስል ከግስ ጋራ ከፊዕል ጋራ በሚመጣበት ጊዜ በከስራ የሚነበበው የግሱ ሶስተኛው ፊደል ፈተሓ ወይንም ከስራ በሚሆንበት ጊዜ ነው። እንሻላ ቀጥታ ወደ ምሳሌያችን እንገባለን ማለት ነው። በደንብ ተከታተሉ። የግሱ ሶስተኛው ፊደል ፈትሐ ወይንም ከስራ ከሆነ ሀምዘት ውሎስሉን በከስራ እናነባለን ማለት ነው። ይብ

ሶስተኛው ፊደል ምንድን ነው? እዚህ ጋር ፈተሃ ነው። ስለዚህ ሀምዘቱል ወስልን በከስራ እናነባለን ማለት ነው። ኢስተግፊርሁ ብለን ማለት ነው። በመቀጠል ኢንሓር ስለዚህ እዚህ ጋር ምንድነው? ሶስተኛው ፊደል ሻ ፈታ ነው ማለት ነው። ስለዚህ ሀምዘ ቱሎ ስሉን በከስራ እናነባለን፣ ኢን ሻር በማለት ማለት ነው። በመቀጠል ኢቁራ ይብ ኢቆራ ስለዚህ እዚህ ጋር አሁን የግሱ ሶስተኛው ፊደል ምንድን ነው ፈትሐ ነው ስለዚህ ሀምዘቱል ወስልን በከስራ ኢቆራ ብለን እናነባለን ማለት ነው በመቀጠል ኢስ ተግና ሀምዘቱል ወስል ስላለ እዚያ ኢስ ተግና ኢስተግ ና፣ እዚ ጋር አሊፋለች። ጠይብ ስለዚህ እዚ ጋማ አሁን ምንድን ነው ሶስተኛው ፊደል ፈትሐ ነው ማለት ነው። ኢስተግና ታ ነው አይደለ ሶስተኛው ፊደል። ስለዚህ ሀምዘቱል ወስሉን በከስራ እናነባለን ኢስተግና ብለን ማለት ነው። በመቀጠል ይሩጅዕ ሀምዘቱል ወስል አለ መጀመሪያው ላይ ከዚያ ኤሩጂ እንላለን ማለት ነው። ኤሩጂ አሁን እዚ ጋ ደግሞ ምንድነው ሶስተኛው ፊደል? የግ ሶስተኛው ፊደል ከስራ ነው ማለት ነው ኤሩጂ ስለዚህ ሀምዘቱል ወስልን በከስራ እናነባለን፣ ኢርጅዒ ብለን ማለት ነው። በመቀጠል ኢብተላሁ፣ ሀምዘቱል ወስል ኢብተላሁ ኢብተላሁ እዚ ጋር ሊፋለች ጦይም። አሁን እዚህ ጋር ደግሞ ምንድን ነው ሦስተኛው ፊደል የግሱ ሦስተኛው ፊደል ምንድን ነው? ፈትሐ ነው ማለት ነው። ፈትሐ ስለሆነ ሐምዘቱል ወስል በከስራ እናነባለን። ኢብተላሁ ብለን ማለት ነው። ጦይም። በመቀጠል ኢቁተሐመ

ይም አሁን እዚ ጋ ምንድነው? ሶስተኛው ፊደል የግሱ ሶስተኛው ፊደል ፈታ ነው አለ ታ ፈታ ነው። ስለዚህ በክስራ እና ነባለ ማለት ነው። ሀምዘቱል ወስል የቆታ መ ብለን ማለት ነው። በመቀጠል ኢክታሉ እንላለን። ሀምዘቱል ወስል አለ ኢክታሉ። ጦይብ ኢክ ታሉ ይሆናል። አሁንም የግሱ ሶስተኛው ፊሌል ፈትሐ ነው አይደለን? ስለዚህ ሀምዘቱል ወስሉም በከስራ እናነባለን። ጦይብ በመቀጠል ኢዝሃብ ኢዝሃብ ሀምዘቱል ወስል አለ ኢዘሃብ ኢዘሃብ ይሆናል ማለት ነው። ስለዚህ እዚህ ጋ ምንድነው የግሱ ሶስተኛው ፊደል ፈትሐ ነው አ ይሄ ማለትነው እሺ ሀ ሶስተኛው ፊደል ፈትሐ ነው። ሀምዘቱል ወስል ከዚያ ዛል ከዚያ አ ማለት ነው። ፈትሐ ነው አይደል። ስለዚህ ሀምዘቱል ወስሉን በከስራ እናነባለን። ኢዘሃብ ብለን ማለት ነው።

ኢተከዘ ጠይብ፣ እዚህ ጋ አሁን ኢተከዘ ስንል ታ ምንድን ነው እዚህ ጋ? ሸዳ ነው አይደለ? በባለፈው ትምህርታችን ምንድን ነው የተማርነው? ስለ ሸዳ ስንማር ሸዳ ከሁለት ፊደላቶች ነው የሚመሰረተው፣ የመጀመሪያው ስኩን፣ የሁለተኛው ደግሞ ሙታሃሪክ ከሆነ ፊደል ነው ብለን ተምረናል። ስለዚህ ይሄ እንዴት ነው ኢትተከዘ ነበር ማለት ነው ታኡ ሁለት ፊደላቶችን ይዟል። የመጀመሪያው ስኩን ነው፣ የሁለተኛው ሙተሐሪክ ነው ፈትሃ ነው ማለት ነው። ኢትተከዘ ስለዚህ ሶስተኛው ፊደል ምንድን ነው የሆነው ማለት ነው ፈትሃ ነው የሆነው ማለት ነው። ስለዚህ ሀምዘቱል ወስሉን በከስራ እናነባለን ኢተከዘ በማለት ማለት ነው። ይብ በመቀጠል ኢስተክበሯ? ኢስ ተክ በረ ኢስተክ በረ ይሆናል ማለት። እዚህ ጋም ሶስተኛው ፊደል ምንድነው? ፈትሀ ነው ማለት። ኢስ ተክ ፈትሀ ስለሆነ ሀምዘቱል ወስሉም በከስራ እናነባለን። ኢስ ተክ በረ ኢስ ቢር ኢስ ሷርነች ኢስ ቢር እንላለን ማለት ነው። ኢስ ቢር ጠይብ። ስለዚህ ሶስተኛው ፊደል ምንድነው? እዚህ ጋር ከስራ ነው ማለት ነው። ኢስ ቢር ስንል ሶስተኛው ፊደል ከስራ ስለሆነ ሀምዘቱል ወስሉን በከስራ እናነባለን ማለት ነው።

ኢተ ሸደ አለው በ እኘቱን ፈትሐዋን በቀይና አድርጋት ስለዚህ፣ ይህኛውም እንዴት ነው እንደላይኛው ኢተ ከዘ እንዳልነው ነው ማለትነው ኢት ተበዑ ነበር። ስለዚህ ሶስተኛው ፊደል ምንድንነው የሚሆነው ማለት ነው? ፈትሐ ነው ማለትነው ኢት ተበዑ ነበር። ስለዚህ ሀምዘቱል ወስልን በከስራ እናነባለን። ኢተበዑ ብለን ማለት ነው። በመቀጠል ኢስተሸው ኢስተሸው

ይብተ ብተ እጋ ሊፋለች ማለት ነው። ስለዚህ አሁንም ሶስተኛው ፊደል ፈተሃ ነው ማለት ነው። እዚህጋ ይብተጋ ብለን እናነባለን። ይጀሃሩ አቱ ልበስል ኢጅሃሩ ጅሃሩ ስለዚህ ሶስተኛው ፊደል ምንድን ነው ፈትሀ ነው ማለት

ይርተ የሆነ በመቀጠል ይርካ ዑ ሀምዘቱል ወስል ስላለ ይርካ ዑ ይርከ ዑ ይርካ ዑ ስለዚህ ካፏ ምንድነች ፈትሃነች ማለት ነው

ይህ ፊር የሚለው ቃል የብቻ ነው። ስለዚህ ሶስተኛ ፊደል ምንድንነው ማለት ነው? እዚህ ጋር ከስራ ነው ማለት ነው። ስለዚህ አሎከስራ እናነባለን ማለትነው ይህ ፊር ብለን ማለት ነው። ይግፊርሊ ጦይብ ስለዚህ ይህን ይመስላል የዛሬው ትምህርታችን ጦይብ ምንድነው ዛሬ የተማርነው ሐምዘቱል ወስል ከግስ ጋራ ከመጣችና የግሱ ሶስተኛው ፊደል ፈታሐ ወይንም ከስራ ከሆነ ሐምዘቱል ወስሉን በከስራ እናነባለን በአጭሩ ይህን ይመስላል ማለት ነው እንሻአላ የዛሬው ትምህርታችን ኢንሻአላህ እንደተለመደው ንባቡን በቀጣይ ቪዲዮ የማነብላችሁ ይሆናል ማለት ነው። ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።